ኢትዮጵያ ከፍተኛ የማዕድን ሀብት ያላት ሀገር መሆኗ ይታወቃል። ያም ሆኖ እስከ ቅርብ ጊዜ ድረስ ከሀብቷ የሚገባትን ጥቅም ሳታገኝ እንደቆየች መረጃዎች ያሳያሉ። አሁን መንግሥት ለዘርፉ በሰጠው ልዩ ትኩረት ከወርቅ የሚገኘው ገቢ በከፍተኛ መጠን የጨመረ ሲሆን፣ የተፈጥሮ ጋዝን ጨምሮ ሌሎች ሀብቶቿን ደግሞ መጠቀም ጀምራለች። በአራተኛው የማዕድንና ቴክኖሎጂ ኤክስፖ ላይም ሀገሪቷ ያላት የማዕድን ሀብት ከፍተኛ ስለመሆኑ በተግባር የታየበት መሆኑ ተገልጿል። ባልደረባችን ሳምሶን ገድሉ በኤክስፖ ተገኝቶ ቅኝታ አድርጓል። እንከታተለው። ኢትዮጵያ ብዝሃ ኢኮኖሚን መከተል ከጀመረችበት ጊዜ አንስቶ በተለይ የማዕድን ዘርፉ ጉልህ የሚባል ለውጦችን እያሳየ ይገኛል። በኢኮኖሚ ውስጥ ደግሞ ትልቁ አንቀሳቃሽ ሞተርም ወደ መሆን እየተሻገረ ይገኛል። አሁን የምገኘው በማይንቴክስ 2025 ኤክስፖ ላይ ነው። በዚህ ኤክስፖ ላይ የዚህ የማዕድን ሴክተሩ ብዙ ተዋናዮች ባለድርሻ አካላት እንዳለ እዚህ ተገኝተዋል። ምን ይዘው መጥተዋል? ምን አለ? አብረን እናያለን። ከኔጋር ከኔ ጋር እየነው እባላለሁ ከድል ኮሜርሻል ነኝ ሴልስመን እነዚህ እንዳለ ከኢትዮጵያ ምድር የፈለቁ ናቸው ከኛው ሀገር የኛው ሀገር ናቸው ይህ አሚቴስት ይባላል ኳርቲዝ ይባላል ሮዝ ኳርቲዝ ይባላል እንደገና ደግሞ ይቀረጽና አሁን ለምሳሌ ሩቢ ፖሊሽ በሲልቨርም ሰው በሚፈልገው ዲዛይን ይሰራለታል። ኦፓል ደግሞ ያልኩል እነዚህ እነዚህ የተለያዩ ጌጦች ወደ ውጭ ኤክስፖርት እናደርጋለን። አገር ውስጥም ወርቅ አስረኛ ደረጃ ነው ከማድናት ከነዚህ አስረኛ ደረጃ ነው። ሳፋየር አንደኛ ነው ኢትዮጵያ ውስጥ ብሉ ሳፋየር አልያዝንም። ሩቢ አለ፣ ኤሜራልድ አለ። ሩቢ ሳፋየር ውድ ነው በዶላር በግራም ከ3000 ጀምሮ

ያውም ከዛ ውስጥ 25 ፐርሰንቱ ጥናት ብቻ ካለው ቆዳ ስፋት 25 ፐርሰንት ሽፋን ያለን የተገኘው ማለት 25 ፐርሰንት ብቻ ወደ ስራ ያልገባ ነው እና ብዙ ጊዜ እንደውም በእናንተ ሚዲያም ተከታትለው ሊሆን ይችላል። ብረት ይሄ አይረን ኦር ነው የሚባል አይረን ኦር ነው የሚባለው ዋግምራ አካባቢ በጣም በሰፊው ይገኛል። ይሄ ማለት ቀልጦ ብረት የሚሆነው ነው። አዎ፣ የሚጨመሩ ኢንግሪደንቶች አሉ የሚጨመሩበት፣ ስለዚህ ግብአት የሚያጠነክር ይሄ። በቅርቡ ያገኘ ነው። የቅርብ ጊዜ ናት፣ የቅርብ ጊዜ ናት እቺ። ኮፐር ኮፐር፣ የሰልፋይድ ሚላን የሚሉላቸው አንድ ውስጥ ይሄኛው ነው። ሀብሮ አካባቢ ይገኛል። ጀምስቶን ነው፣ ኦፓል ፕሪሼስ ኦፓል ነው። ተመልካቾቻችን፣ እንዴት እንደምታብረቀርቅ ነው እችኛውን፣ እያለ የተለያየ ከለር እያለ በያለም በሌላ አካባቢ የማይገኝ ፋይር ኦፓል የሚባለው ሰሜን ሸዋ አካባቢ አለ። ብላክ ኦፓል የሚባልም አለ። የመቶ ሺህ ብር ሀብት ናት። እኔም አመሰግናለሁ። ጤና ይስጥልኝ። ሰላም አለን። ጤና ይስጥልኝ አለን። እንኳን ደና መጣ። ኦኬ። ታከለ ወርቅዬ እባላለሁ። ጎልደን ኮንኮርድ ሊሚትድ የሚባል ጂሴኤል ኩባንያ የሚባል ከማዲ ሚኒስትር ፈቃድ ወስዶ የጋዝና የነዳጅ የድፍድፍ ነዳጅ የልማት ስራዎችን እያካሄደ ያለን ድርጅት ነው። ይሄ ፕላንት ማለት ባለፈው ጥቅምት ላይ ክቡር ጠቅላይ ሚኒስትሩ ያስመረቁት ኤልኤንጂ ማለት ሞዴሉ ይሄን ይመስላል ማለት ነው። ይሄ ሶማሌ ክልል ውስጥ ኦጋዴን ቤዚን ላይ ካሉብ እና ሂላላ ሳይቶች ላይ ናሙና የተወሰዱ ናቸው። ይሄ ኮንደንሴት የምንለው ነው። ኮንደንሴት ማለት የተፈጥሮ ጋዝ በምናመርትበት ሰዓት ተያይዞ የሚወጣው የፈሳሽ ነዳጅ ነው። ይሄ ሁሉም ድፍድፍ ነዳጆች ናቸው፣ ያልተጣራ ልዩ የሚያደርገው ምንድነው? ይሄኛው ከጋዝ ጋር አብሮ የሚወጣ ነው። ጋዙን ስታመርጥ በፈሳሽ መልክ አብሮ ይወጣል። ይሄን ያዝልኝ። ይሄኛው ደግሞ በቀጥታ እራሱን ድፍድፍ ነዳጅ ብለህ የምታወጣው ማለት ነው። ጋዝ በበዛበት ጋዝ ብቻ እናወጣለን። ጋዝ ሳምፕል ስለሆነ አላመጣ ነው። ስፔሻል መያዣ ይፈልጋል። እቺ ሳምፕል ነች፣ ሳምፕል መውሰጃ ነች። ከጉድጓዱ አፍ ላይ ሳምፕል ወስደን ምን ያክል መጠን፣ ምን ያክል ይዘት እንዳለው፣ ምን ያክል ፕሬሸር እንዳለው፣ ምን ያክል ቴምፕሬቸር እንዳለው፣ ኮምፖዚሽኑ ደግሞ ምን ምን አለው። እንደው ባዶዋ እንዳይመስል ትንሽ ትንሽ እስኪ ነዳጅ ነው የሚለውም በሽታ

ባንግላዴሽ ከአፍሪካ ሀገራት በተለይም ከኢትዮጵያ ጋር ያላትን የንግድ ግንኙነት ለማጠናከር ታስቦ የተዘጋጀ የንግድ ለንግድ ውይይትና አውደ ርዕይ በአዲስ አበባ መካሄድ ጀምረዋል። በዚሁ የንግድ ትርዒት ላይ ከሰላሳ በላይ የባንግላዴሽ አምራቾች ምርታቸውን ለእይታ አቅርበዋል። ኤዶማማረ ተጨማሪውን ትነግረናለች። ኢትዮጵያና ባንግላዴሽ የንግድ ለንግድ ግንኙነታቸውን ለማጠናከር በርካታ ስራዎችን እየሰሩ ይገኛሉ። ኢትዮጵያ ወደ ባንግላዴሽ የጥጥና የቡና ምርትን የምትልክ ሲሆን ከባንግላዴሽ ደግሞ የመድኃኒት ምርቶችን በስፋት ታስገባለች። በአዲስ አበባ እየተካሄደ የሚገኘው የአፍሪካ ባንግላዴሽ የንግድ ትርኢት በርካታ የባንግላዴሽ አምራቾች ምርቶቻቸውን ያቀረቡበት ነው። ኢንቨስትመንት ኢንቨስትመንት ለኔ የገንዘብ ብቻ ሳይሆን ጊዜም ነው። ስለዚህ እኔ የሚሰማኝና የማምነው ወደዚህ ሀገር የመጣ ነው፣ ምርታችንን ለመሸጥ ነው። በዚህም ደስ ተሰኝተናል። የቢዝነስ ፎረሙ ለእኛ ጥሩ እድል ፈጥሮልናል። ምርቶቻችንን ወደ አውሮፓ በተለይም ጣሊያንና ወደ ሌሎችም ሀገራት እንልካለን። ይህ ምርታችንን ወደ ኢትዮጵያ መላክ አዲሱ ዘመቻችን ይሆናል። በአፍሪካ ቀጠና በተለይም ናይጄሪያ፣ ኢትዮጵያና አንዳንድ ቦታዎች ላይም እየሰራን ነው። ስለዚህ በሁኔታዎች ላይ ለእኛ በጣም ምቹ የሆነውን ገበያ ላይ እያተኮርን ነው። ላለፉት ሰባ አምስት ዓመታት በመላው ዓለም ምርቶቻችንን ስንልክ ቆይተናል። ሀምሳ የሚደርሱ የተለያዩ ምርቶችን እናመርታለን። በዚህ ፎረም ላይ በመሳተፋችንም ደስ ብሎናል። አስራ አንድ የጫማ ፋብሪካዎች አሉን በውስጡም ደግሞ ከአስር ሺህ የሚልቁ ሰራተኞችን እናስተዳድራለን። በቀንም ከ60 ሺህ በላይ ጫማን እናመርታለን ይህም ፎረም የገበያ መዳረሻችንን ለማስፋፋት እንድናስብና በኢትዮጵያ መተን ኢንቨስት እንድናደርግ ማሰብ እንድንጀምር ያደረገ ነው። በውጭ ጉዳይ ሚኒስቴር የምስራቅ ኤዥያ እና የፓስፊክ ሀገራት ዳይሬክተር ጀኔራል አምባሳደር ደዋኖ ከዲር ኢትዮጵያ ከባንግላዴሽ ጋር ያላትን የንግድ ትስስር የማጠናከር ፍላጎት እንዳላት አንስተዋል። ባንግላዴሽ በተለይ በቴክስታይል ኢንዱስትሪ በጣም የታወቁ ናቸው። ወደዚህ የቴክስታይል ፕሮዳክት ወደዚህ ያስገባሉ። በፋርማሲ በጣም የታወቁ ናቸው። አንድ ስድስት ካምፓኒዎች አሉ ኢትዮጵያ ውስጥ ኦልሬዲ ኢንቨስቲ ያደረጉ ከነሱ በዚህ በቴክስታይል ኢንዱስትሪ እና በዓለም ላይ ግን በጣም ከፍተኛ ኤክስፖርት ካላቸው ሀገሮች አንዱ ናት እና ኢኮኖሚ አቅሟ ትልቅ ነው። ከዚህ አንጻር እኛ ብዙ ነገር ከነሱ መማር እንፈልጋለን። ኢንቨስትመንት ከዛ ማምጣት እንፈልጋለን። በኢትዮጵያ የባንግላዴሽ አምባሳደር ሲትዋት ናይም ሀገራቸው የሁለቱን ሀገራት የንግድና ኢንቨስትመንት ግንኙነት ለማጠናከር ቁርጠኛ መሆኗን አረጋግጠዋል። ባንግላዴሽ ኢትዮጵያ ሀድ ቢን ሎንግ ላስቲንግ ሪሌሽን ፎር ኳይት ሶም ታይም ባንግላዴሽና ኢትዮጵያ ለረዥም ጊዜ የዘለቀ ግንኙነት ያላቸው ሀገራት ናቸው። ይህንንም ተከትሎ በ2016 በኢትዮጵያ ኤምባሲያችንን ከፍተናል። ሁለቱ ሀገራት ንግድና ኢንቨስትመንት ላይ ብዙ እምቅ አቅም ቢኖራቸው ብዙ ግንኙነታቸው ግን እዚህ ግባ የሚባል አልነበረም። በዚህም በሁለቱ ሀገራት መካከል ያለውን የንግድ እንቅስቃሴ ንግድና ኢንቨስትመንት ላይ መስራት የመጀመሪያ ስራዬ ነበር። የዚህ የንግድ ትርኢት ዋነኛ ዓላማም የባንግላዴሽ ነጋዴ ከኢትዮጵያውያን ነጋዴዎች ጋር እርስ በርስ እንዲግባቡና እንዲተዋወቁ አብረውም ንግድ እንዲሰሩ ማድረግ ነው በኢትዮጵያ የሚደረጉ የንግድ ለንግድ መድረኮች የውጭ ቀጥተኛ ኢንቨስትመንትን ለመሳብ በመሳሪያነት እያገለገሉ መሆኑም ተገልጿል ክቡራን ተመልካቾቻችን አሁን ደግሞ በቀጥታ ስርጭት የጠዋት ገበያውን ቅኝት ወደምናደርግበት መረጃችን ነው የምናልፈው ለዛሬ በዚሁ በአዲስ አበባ በላፍቶ የገበያ ቦታ ተገኝተን የአትክልትና ፍራፍሬ ግብይቱ ምን ይመስላል? የጠዋት የገበያ ድባብ ውስጥ ምን አይነት መልክ አለው የሚለውን በአጭሩ ወደ እናንተ በቀጥታ ስርጭት እናደርሳለን። መረጃውን ሊያደርሰን ደግሞ ባልደረባችን አሊ ደደፎ ከዚሁ ከላፍቶ የአትክልትና ፍራፍሬ የገበያ ቦታ በቀጥታ መስመራችን ላይ አግኝተነዋል። አሊ እንደምናደርግ፣ እስኪ በላፍቶ ገበያ ያለው የጠዋት ገበያ ድባብ ምን ይመስላል? አንተ ጋር ያለውን መረጃ እስኪ ንገረን። አመሰግናለሁ አሁን ያለሁበት በጋርመንት አትክልትና ፍራፍሬ የሚቀርብበት ትልቁ እንደ ኢትዮጵያ ማለት ይቻላል እዚህ አዲስ አበባ በላፍቶ ክፍለ ከተማ የሚገኘው የአትክልትና ፍራፍሬ ገበያ ነው ማለት ነው እዚህ ይሄ ትልቁ ገበያ ሲሆን ሰፊው ከኢትዮጵያ አካባቢ አትክልትና ፍራፍሬዎች ከየአካባቢው እዚህ ለግብይት የሚቀርቡበት ነው ያው እንደምታዩት ብዙ እንቅስቃሴ የንግድ እንቅስቃሴ ነው እዚህ አካባቢ ያለው ከዚህ ከጀርባ የምትመለከቱት ደግሞ አምራቾች ከማሳቸው ምርታቸውን አቅርበው እዚህ የሚሸጡ ሲሆን ይሄኛውም ደግሞ ነጋዴዎቹ የሚያቀርቡበት ነው ማለት ነው። ይሄ አትክልት እኛም ዞረን አንዳንድ ዋጋዎችን ለማየት ሞክረናል ማለት ነው። በአሁኑ ጊዜ በገበያው ላይ ውድ የሆነው ከፍራፍሬ ማለት ነው አቮካዶ ነው። አቮካዶ ኪሎ ከ130ና ከዛ በላይ እንደሆነ፣ ሙዝ 50 ብር፣ ቲማቲም 48 ብር ድንች 20 ብር እና ካሮት ከ60 እስከ 70፣ ሐብሐብ 55 ብር፣ ቀይ ስር ከ28 እስከ 30፣ ፓፓያ እስከ 90፣ ብርቱካን እስከ 93 ብር፣ ቲማቲም 48 ብር፣ ሽንኩርት 35 ብርና ሌሎችም ያሉበትና ነጭ ሽንኩርት እንደውም 150 ብር እየተሸጠ ነው የሚገኘው ማለት ነው። በዚህ አካባቢ የገበያ ማረጋጋትን ለማየት ሞክረናል። አርሶ አደሮቹ ከማሳቸው እዚህ ምርቶች አቅርበው ሲሸጡ በሚመጥ ዋጋውን በሚመጥና ገበያውን ለማረጋጋት ሰፊ ስራ እየሰሩ መሆናቸውን ነው የገለጹልን ማለት ነው። በዚህ አካባቢ ከፍተኛ የሆነ የንግድ እንቅስቃሴ አለ። እኛ ያው ከአትክልት አትክልትና ፍራፍሬ ያየሄደን እንትን ሄደን ጎብኝተን ያየነውን ነው ወደ ወደናንተ ያቀረብነው ነው፣ እንጂ ብዙ አትክልትና ፍራፍሬ የሚገበይበት ገበያ ነው። ይሄን ደግሞ በሌላ ዜና እወጃችን የምናቀርብ ይሆናል። ያለኝ መረጃ ለአሁኑ ይሄን ይመስላል። መሻሊና፣ እናመሰግናለን። መልካም ቀን ይሁንልህ። ክቡራን ተመልካቾቻችን መጨረሻ ወዳደረግነው መረጃችን ነው የምናልፈው። አሁን በአዲስ አበባና በሌሎች ከተሞች ያለውን የመሰረታዊ ሸቀጦች ዋጋ፣ የውጭ ሀገር ገንዘቦች የምንዛሬ ተመንና የዕለቱን የግብርና ምርቶች ወቅታዊ ዋጋ መረጃዎች እንከታተልና እንመለሳለን። የጠዋት ገበያ መረጃችን በዚሁ ተጠናቋል። ስለ ተከታተላችሁን ከልብ እናመሰግናለን። መልካም ቀን ይሁንላችሁ።